ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 12 ወይም ጁን 19 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክብሮት እየጠይቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ መረጃዎቻችን እናልፋለን። የዛሬው ጥቁር ገበያ ከትናንቱ አንጻር የተወሰነ ጭማሪ አሳይቷል። እንዲሁም በባንኮች በትንሹም ቢሆን ለውጦችን ማየት ችለናል። ታዲያ አንድ በአንድ መረጃዎችን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ78 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 132 ብር ከ44 ሳንቲም ገዝቶ 135 ብር ከ09 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 181 ብር ከ91 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 153 ብር ከ52 ሳንቲም ገዝቶ 156 ብር ከ59 ሳንቲም እየሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በጥቁር ገበያ 193 ብር ከ57 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 163 ብር ከ31 ሳንቲም ገዝቶ 166 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር ከ89 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ55 ሳንቲም ተገዝቶ 88 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 115 ብር ከ69 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 97 ብር ከ60 ሳንቲም ገዝቶ 99 ብር ከ55 ሳንቲም እየተሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ገዝቶ 96 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ08 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 18 ብር ከ44 ሳንቲም ገዝቶ 18 ብር ከ80 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ተገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 212 ብር ከ70 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 179 ብር ከ87 ሳንቲም ገዝቶ 183 ብር ከ47 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 517 ብር ከ75 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ24 ሳንቲም በመመንዘር ላይ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂዝራ ባንክ ነው። 36 ብር ከ59 ሳንቲም ገዝቶ 37 ብር ከ33 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ8 በንግድ ባንክ 35 ብር ከ80 ሳንቲም ገዝቶ 36 ብር ከ52 ሳንቲም እየሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 42 ብር ከ29 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ በተመሳሳይ የሂጅራ ባንክ ሲሆን 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም እየተሸጠ ይገኛል። አንድ የኦማን ሪያል በጥቁር ገበያ 412 ብር ከ57 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ95 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 420 ብር ከ16 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር እየተመነዘረ ሲሆን የግብፅ ፓውንድ በጥቁር ገበያ ሶስት ብር ከ14 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም ከጥቁር ገበያ የሚሄድ ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። የዕለቱ መረጃ በዚህ ተጠናቋል። መልካም ጊዜ፣ መልካም ቀን